አቶ ጌታቸው የሚባለው እንግዲህ በነብሩኬ ቁጥጥር ስር ከዋለ በኋላ እንግዲህ ዛሬ ደግሞ ሳይታሰብ እንግዲህ እሱን ለመግደል ተልዕኮ ተቀብሎ እየመጣ ሰው እንግዲህ በቁጥጥር ስር ውሏል ማለት ነው። እኔኮ ድፍረታቸው ማለት ነው የምር እንዲ እንግዲህ ጌታቸው የሚኖርበት እነብሩኬ ጋር ማለት ነው እንግዲህ እዛ ገብቶ ጌታቸውን ለመግደል ሙከራ አድርጎ ማለት ነው እንግዲህ ተይዟል ማለት ነው። ይህ ሰውዬ ደግሞ ቧንቧ ልሰራ ነው ምናምን እያለ ድርቅ እንዲሁ እኮ ምክንያታቸው ምክንያታቸው ማለት ነው እውነታውን ላለመናገር ማለት ነው። ምክንያት አያጡም። በቃ ምክንያት አያጡም። በጣም ይገርማል። ብቻ ግን ማለት ነው ምክንያቱም እንግዲህ ይሄ ጌታቸው የሚባሉ ሰውዬ በጣም ብዙ ሚስጥር ስላለ እሱ ሚስጥር እንዳይናገር እሱን በቃ ለማጥፋት ነው እንግዲህ የሚፈልጉት ማለት ነው። እስካሁን ድረስ ያው እንግዲህ እነ ብሩክ ጋር እንዳለ ነው ብሩክ እየተናገረ ያለው ወደ ራሱ ተመልሶ የሚያስታውሳቸውን ነገሮች እንዲናገር መሰለኝ እንግዲህ እያደረጉ ያሉት ማለት ነው። እነሱም ጋር ሊያቆዩት የቻሉበት ምክንያት ዋነኛው እንግዲህ ይሄ እንደሆነ ነው ሲናገር የነበረው ማለት ነው። እና እነሱ ደግሞ ቀድሞ በቃ መረጃ ሳያወጣ ሳይናገር ሊገሉት ፈልገው ማለት ነው እንግዲህ እኔ በጣም ይገርማለሁ። ብቻ አገኝ ሰላም አሌይኩም ዋረመቱላ ወበረካቱ። ሰላም ሰላም፣ እንዴት ናቸው ውድና ቻናል ተመልካች ቲቪ ሰዎች እንዴት ናቸው? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚ ቻናል አዲስ ሆናችሁ ላይክና ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ሀሳብ አስተታችሁን ኮሜንት ላይ ያስቀምጣችሁ አበረታት ማለት ነው እና ዛሬ እንግዲህ ብሩኬ ማለት ነው እንግዲህ ዱካሾ ባለፈው እንግዲህ ጌታቸው የሚባለውን እንግዲህ የዛ የድርጅቱ አብሮ የሚሰራ እንግዲህ አቤልን ለማስገደል ትዕዛዝ ሲሰጥ የነበረው ሰውዬ እንግዲህ በቁጥጥር ስር ከዋለ በኋላ ያው መረጃዎችን እንዲሰጥ በሚል እነሱ ጋር ቆይተውታል ማለት ነው እንግዲህ ታዲያ እንግዲህ መረጃዎችን እንዳያወጣ እንዳይናገር እሱን ለመግደል ተልኮ የመጣ ሰው ነበረ። ያም ሰው እንግዲህ በሕግ ቁጥጥር ስር ብሏል ማለት ነው እንግዲህ። ሲጠይቀው እኔ ቧንቧ ልሰራ ነው የመጣሁት ይላል። ቧንቧ እኮ ተበላሽቶብን እና ስራለን ብለን አልጠራንህም። ስለዚህ ምን ልትሰራ ነው የመጣው? ለምንድን ነው የምታሸኝ? እያለው ነበር። እሱ ግን ግግም ብሎ እኔ ተደውሎልኝ ቧንቧ ልሰራ ነው የመጣሁት እንጂ ስለምትለው ነገር የማውቀው ጉዳይ የለኝም ምናምን እያለ ነው እንግዲህ ድርቅ ሲል የነበረው እና እነዚህ ሰዎች ማለት ነው የምር በጣም ነው የሚያናድዱት። በጣም ማለት ነው በቃ መር አብሯቸው የሚሰራውን ሰው እንግዲህ መረጃ እንዳይወጣ በማለት ያስወግዱታል ማለት ነው እና ጌታቸውም እንግዲህ በተደረገለት የሕክምና ክትትል አሁን ላይ በጥሩ ሁኔታ ላይ እንዳለና ነገሮችን እንደሚያስታውስ እንግዲህ ብሩኬም ሲናገር ነበረ። ታዲያ ጌታቸውን እንግዲህ ዛሬም ጠይቆት እንግዲህ እንግዲህ አንተ እንዳደረግከን ቢሆን ሞትም ያንስ ነበረ። እኛ ግን ያን አላደረግንም፣ ምክንያቱም ካንተ የምንፈልገው ነገር አለ። እሱንም እንዲት ነግረን እንፈልጋለሁ። አየህ አይደለ፣ ምን ያህል አንተን ለማጥፋት እንደሚፈልጉ እዚህ ያለህበት እንኳን መተው ለራሱ እኛ ጋር ሆነህ እንዴት ብለው መተው ሊገሉ እንደነበረ እንግዲህ ተመልክተሃል። ስለዚህ አሁን የምታስታውሰውን አንድ ባንድ እንዴት ነግረን እፈልጋለሁ ነበር ያለው። እንግዲህ ታዲያ እንግዲህ ጌታቸውም እሺ እነግራለሁ፣ የማስታውሰውን ግን እናንተ ባትኖሩ፣ ያው እነሱ እኔን ከመግደል ወደኋላ አይሉም። ድሮም አውቄ ዋለሁኝ። ስለዚህ እንግዲህ እነሱ ምን ያህል እንትን እንዳላቸው ለእናንተም ለራሱ ለእኔ ብቻ ሳይሆን ለእናንተ አስጊ ነው። መንፈስም ጭምር ነው አብሮ እንትን የሚለው እና መንፈሱም ነው እናንተን ሊጎዳችሁ ሁሉ የሚችለው እያለ ነበር። እንግዲህ ሲል የነበረው ማለት ነው ሰይጣን አምላኪዎች እንደወል ሌላ እዚ እንግዲህ ታዲያ አንዴ ጠንቋይ አለ አለ አንድ ጠንቋ ያለ እሱም እንግዲህ ይመስለኛል ከውጭ ሰዎች ጋር ግንኙነት ያለው ነው። እና እኔ እዛ የምትሰራ ሴት አለች፣ እሷ ናት እኔን የምታዘኝ። እዛ ሄዳለሁኝ የሚያዙኝን አደርጋለሁ። እና እዛ ትልቅ ግቢ ነው። የማይመጣ ነገር የለም። ሰው እንደ ጉድ ይመጣል። ሰው ይመጣል። እንደገና ደግሞ እንስሳት ይገበራል፣ ምናምን ብዙ ነገር ነው የሚደረገው፣ ብዙ ነገር ነው የሚካሄደው፣ ነበር እንግዲህ ሲል የነበረው እና በዋናነት እንግዲህ ኢትዮጵያ የአማኞች አገር እንደመሆኗ እንግዲህ የታቀደው የታሰበው እስልምናንና ክርስትናን አጥፍቶ ይሄ ሉብናኔ ነው ምንድን ነው አሉት። ግብረ ሰዶማዊን እሱን የማስፋፋት ስራ ነው እየተሰራ ያለው፣ በቃ ጠቅላላ በሁሉም አካባቢ እንዳለ ኢትዮጵያ በዚህ እንትን የዚህ እምነት ተከታይ እንዲሆን ሁሉም የማድረግ ስራ ነው እየተሰራ ያለው ነበር እንግዲህ ሲል የነበረው። አስቡት እንግዲህ አላማቸው፣ ፍላጎታቸው እንግዲህ ይህንን የቆሸሸ ይህን የወረደ የዘቀጠ የሰይጣን አገራችን ላይ ያስገብተው። እንግዲህ በውጭ ዓለም የሚካሄደውን በውጭ ዓለም የሚደረገውን በሀገራችንም ላይ ለማድረግ ለማካሄድ በቃ ይሄ እስልምናና ክርስትና የሚባለውን እምነት አጥፍተው ግብረ ሰዶማዊ ሉብናን ነው ምንድን ነው አሉት የሆነ ስም ጠሩለት ብቻ አላውቅም። እሱን ለማካሄድ ማለት ስድስት ስልሳ ስድስትን ማለት ነው እንዳለ በቃ እሱን ለማስፋፋት በቃ ሁሉም አምኖ እንዲቀበል የማድረግ ስራ እንደሚሰሩ ነው እንግዲህ ሲናገር የነበረው ማለት ነው። ምን ያህል እንግዲህ ሀገራችንን፣ ህዝባችንን ወዴት እየወሰዱት እንደሆነ እንግዲህ አስቡ። እንግዲህ የሀገራችንን ገጽታ ማንነት፣ እምነት ጥፍት አድርገው ይህን ቆሸሸ የዘቀጠ ስድስት ስልሳ ስድስት ግብረ ሰዶማዊ እንግዲህ ወንድና ወንድ ሴትና ሴት ጾታዊ ግንኙነት የሚያደርጉበት አስቡ። በጣም የሚያስጠላ ማለት ነው። እንግዲህ ይህን ነበር ሲናገር የነበረው ታዲያ እንዴት ነው የምር? እኔ እውነቴን ነው የምላችሁ እኒህ ጋዜጠኞች እየሰሩት ያለው ነገር ቀላል የሚባል አይደለም። ለሀገርም ሆነ ለሕዝብ የሚጠቅም ነገር ነው እያደረጉ ያሉት። መስዋዕት እየከፈሉ ነው ማለት ነው። የምር እዛ ሌላ ቦታ ላይ ሄደን ሰብስክራይብ፣ ላይክ፣ ምን ምን የምናደርገውን ምን አለበት እነሱም ጋር ሄደን ሰብስክራይብ ብናደርጋቸው፣ ላይክ ብናደርጋቸው ለሌላውም ተደራሽ እንዲሆንና ይህን ቪዲዮ ሌላው አይቶ እንዲማርበት በቃ አይቶ ከእንደዚያ አይነት ነገር እንዲቆጠብ ራሱን እንዲጠብቅ ቢሆን ማለት ነው። የምሬ ነው። እዚህ ነገር ውስጥ የገቡ በሰላም መውጣት እንደማይችሉ ሲገቡ ሎርማን ምንም አይነት ነገር በቃ የሆነ በበጎ አድራጎት እንግዲህ እናቶችንም እያታለሏቸው ነው እንግዲህ እዚህ ቦታ ላይ የሚያስገቧቸው ማለት ነው። እንግዲህ አስቡት፣ በዘይትና በዱቄት እያታለሉ ያስገቧቸዋል ማለት ነው። እዛ ከገቡ በኋላ ውስጡ ግን ሌላ ነገር ነው። እነዛ እናቶች ልጆቻቸውንም እንዲያመጡ ይገደዳሉ፣ ይደረጋሉ። እናቶችም ደግሞ ልጆቻቸውን እዛ ውስጥ እንዲገቡ ያደርጋሉ ማለት ነው። እንግዲህ እየተካሄደ ያለው ነገር ይሄ ነው። በቃ በደካማ ጎናቸው እየገቡ በቃ ይህንን እንሰጣቸዋለን። ምናምን እያሉ እንግዲህ በዘይትና በዱቄት እያታለሉ ወደዚያ ያስገቧቸዋል ማለት ነው። ከገቡ በኋላ ደግሞ እዛ ገብተው አያይዙን አይተውት በቃ ጥሩ ካላደለ እንወጣለን እንኳ ብለው ቢያስቡ ከዛ ቦታ ላይ መውጣት እንደማይችሉ ነው እንግዲህ እየተያዙትም የሚናገሩት ማለት ነው። ለምን እዛ ውስጥ የሚሰራውን ሚስጥር አውጥተው ይናገራሉ ስለሚሉ ይገሏቸዋል ማለት ነው። ቤተሰቦቻቸውንም እንደዛው ቤተሰብ ሲያዙ፣ ምንድነው የሚሉት? ቤተሰቦቻችንን ይገሉብናል፣ ጥበቃ ታደርጉልናላችሁ ወይ? ለቤተሰቦቻችንስ ምን ዋስትና አለን? እነሱንም እኮ ወደ ሲስተሙ አስገብተዋቸዋል ምናምን ነው የሚሉት። እንግዲህ አንዳንዶቹ ሲያዙ ማለት ነው። እና በጣም ከባድ ነው፣ የምር አገራችን ላይ እየተካሄደ እየሆነ ያለው ነገር ማለት ነው። ያችን ሊያ የምትባል ሰገጤ እንግዲህ ይሄ አቶ መኮንን እንትን የሚለው ድርጅት እሱ ሲዘጋ፣ እንደገና ሌላ በግሏ ሌላ ድርጅት ከፍታ እየሰራች ትገኛለች። አያችሁ አይደል? ይሄኛው ድርጅት ሲዘጋ ሌላ ድርጅት ከፍተው ማለት ነው፣ ሌላ ድርጅት ከፍተው አሁን ይህንን ሊያ የከፈተችውን ድርጅት መኮንን የሚባለው የአቤል አጎት ምንም የሚያውቀው ነገር የለም አሉ። ቢያ ግን እንደሚያስገድላት ነው እንግዲህ አቤልም ሲናገር የነበረው በቃ ራስ በራሳቸው ሚስጥር እንዳይወጣጡ ሲሉ ራስ በራሳቸው በቃ ይገዳደላሉ። የሚገርመው ነገር ማለት ነው። እንግዲህ የጌታቸው በነ ብሩኪ ቁጥጥር ስር ከዋለ በኋላ እንግዲህ የሚያውቀውን ሚስጥር የዛኔ ድርጅቱን ሚስጥር እንዳይናገርባቸው ሲሉ እንግዲህ ሊገሉት ነበረ። እንግዲህ ከቦታ ቦታ እየቀያየርን ነው ብለዋል። በቃ በየቦታው እየቀያየርን ነው እንጂ አንድ ቦታ ላይ አናስቀምጠውም አሉ። ምክንያቱም በቃ ምንም የሚያመልጣቸው ነገር የለም አሉ። እና ደግሞ የሚገርመኝ ደግሞ ማለት ነው ከጋዜጠኞቹ ጋር እነሱ እንደዚህ እየለፉ እየደከሙ እየሰሩ ጓደኞቻችን ናቸው እናምናቸዋለን ብለው በሙሉ ልባቸው አምነዋቸው አብረዋቸው እያሰሯቸው በመሀላቸው ይክዷቸዋል። ከሀዲዎች ማለት ነው። ለጥቅም ብለው ለገንዘብ ብለው የምር አሁን በባለፈው የብሩኬን ወንድም አሳልፈው ነው የሰጡበት። ሕይወቱን እንዲያጣ ነው ያደረጉት። ጠባቂ ተብለው ሁለት ተመድበው እነዛ ማለት ነው። አስቡት። እንግዲህ ማለት ነው እና እውነት አሁን ላይ እንዲሁ ማን የሚታመኑ ይሆነ? ያጠራጥራል። ያስፈራል። ግን እንደዛም ሆኖ ግን እነሱ የምር በጣም ጎበዞች ናቸው። ጀግናዎች ናቸው። ጀግናዎች ማለት ነው። ዋጋ እየከፈሉ ነው። ደከመን ሰለችን ሳይሉ ሀገርን ትውልድን ለማትረፍ እየተጉ እየሰሩ ነው። እውነት ፈጣሪ ይጠብቃቸው። ሁላችሁም በየሃይማኖታችሁ ዱዓና ጸሎት አድርጉላቸው። የምር እኔ ለነሱ ቃላት ያንሰኛል። የምር እነሱ ነፍሳቸውን ነው አሳልፈው እየሰጡ ይህን ሁሉ ዋጋ እየከፈሉ ያሉት ሕዝብን ሀገርን፣ ትውልድን ለማዳም ብለው ነው ይሄን ሁሉ መስዋዕት የሚከፍሉት ማለት ነው። እና በቻልና አቅም ደግሞ እኛም ሰብስክራይብ፣ ላይክ፣ እውነቴን ነው ሼር። እስቲ ሰብስክራይብ ያላደረጋችኋቸው እየሄዳችሁ ሰብስክራይብ አድርጓቸው፣ አትከፍሉበትም።